ፋና ቴሌቪዥን እንዲሁ አወዳድሮ ሽልማት ሰጥቶ መሸኘት ብቻ አይደለም። ሁሌም ከድምፃውያኑ ጎን አብሮ በመሆን የተለያዩ ዝግጅቶች በሚኖሩ ሰዓት ቀዳሚ ምርጫው የሚያደርገው የፋና ላምሮት ተወዳዳሪዎችን ነው። ለፍጻሜው የበቁትን ብቻም አይደለም፣ እንዲሁ ፋና ላምሮትን ለመወዳደር የመጡትን ብቻ እየተከታተለ የተለያዩ ስራዎቻቸውን ለሕዝብ ተደራሽ በማድረግም ሚናውን እየተወጣ የሚገኝ ተቋም ነው። አሁን እንግዲህ እነዚህ ተወዳዳሪዎች እንደ ቀላል የሚታይ አይደለም። ከአንድ ሺህ እና ከዛ በላይ ከኢትዮጵያ ከተወጣጡ ተወዳዳሪዎች ተወዳድረው ነው እዚህ ጋ አራት የቀሩት እነሱም ነው እንግዲህ ተወዳድረው ዛሬ አሸናፊዎቹ የተለዩት ማለት ነው። በእርግጥ አራቱም ተወዳዳሪዎች ለአምስተኛው የአሸናፊዎች አሸናፊ አልፈዋል። ግን ደግሞ በዛሬ በነበራቸው ውድድር አሸናፊው ተለይቶ አንዱ ለሶስት ተብሎ ይሸለም እንጂ ሁሉም ጎበዞች መሆኑ ይነገራል። እንግዲህ እኛም አይተናል። በርካታ ውጣ ውረዶችን ውጣ ውረዶችን አልፈው ነው እዚህ ደረጃ የደረሱት። ከታሪካቸው እንደምንረዳው ገና የ12ኛ ክፍል ተማሪ አለ። ደግሞ ከዚህ ቀደም በነበረው ወላጆቻቸውን የሚያጡ ጭምር ዋጥ አድርገው ሀዘናቸውን እዚህ ላይ ሲወዳደሩ የነበሩ ተወዳዳሪዎችም ጭምር አሉ ማለት ነው። እንግዲህ አስደሳች ነበረ። በዚሁ ወደ ሌላኛው ጉዳያችን ስናልፍ ፋና ላምሮት ከጊዜ ወደ ጊዜ እያደገ የመጣና በሚዲያው ዘርፍ የራሱን አበርክቶ እየተወጣ መሆኑን የፋና ሚዲያ ኮርፖሬሽን የይዘት ዘርፍ ምክትል ዋና ስራ አስፈጻሚ አቶ አላዛር ታደለ ተናግረዋል። ለሶስት ወራት ነው እንግዲህ ሲካሄድ የቆየው ፋና ለአምሮት ምዕራፍ 19 ፍጻሜ ውድድር በዛሬው ዕለት መካሄዱን ቀደም ሲል ነገራናቸዋል። ምክትል ዋና ስራ አስፈጻሚው ለውድድሩ መሳካት አበርክቶ የነበራቸውን አካላት በሙሉ አመስግነዋል። የባለ ተሰጥኦች የድምፃውያን ውድድር ብቻ አይደለም በኢትዮጵያ የሚዲያ ኢንዱስትሪ ውስጥ የሁሉ ሰዎች ተሳትፎበት በቀጥታ ስርጭት ወደ ህዝብ የሚደርስ በሚዲያው ዘርፍ ላይ አንድ እርምጃ ወደፊት የተራመደ በርካቶች በዚህ ዘርፍ ላይ ተሰማርቶ እየሰሩ ናቸው የሚገኙት። ስንጀምረው ከነበረው በላይ በቀጥታ ስርጭት፣ በተሻለ የድምፅ ጥራት፣ በተሻለ የምስል ብቃት ከፍ እያለ እየላቀ የመጣ ነውና ይሄ በጣም ለእኛም የሚያኮራን ነው። እንደ ሀገርም ደግሞ የተሻሻለ በላቀ ነገር ደግሞ እየደገም ነው የምንቀጥልበት ስለሆነ እጅግ የሚያኮራ ዝግጅት ነበረን። በግሌ በጣም ደስተኛ ነበርኩኝ። እነሱ እዚህ አራቱ ከመድረሳቸው አስቀድመው በ83 33 በክልል ኤፍኤሞቻችን በሚገኙ ቢሮዎች በአካል በመቅረብ እንዲሁም ደግሞ እዚህ ዋና መስሪያ ቤት በመገኘት ከ1000 በላይ ሰዎች ተመዝግበው ነበር ተወዳዳሪዎች። እነኛ ሁሉም ባለ ተሰጥኦ ናቸው። ከነሱ ውስጥ ደግሞ በሁለት ዙር ተለይቶ ብቃታቸው አራት መቶ በላይ ሰዎች ተለይተው ድጋሚም እየተቀነሰ መጥቶ ነው መጨረሻ ላይ 16 ሆኖ ጀምረው ቀንሶ ዛሬ አራት የደረሱትና እዚህ መድረስ በራሱ አሸናፊነት ነውና ይገባቸዋል። ትችላላችሁ። ፋና ሚዲያ ኮርፖሬሽን ባለተሰጦዎችን ወደፊት እንዲወጡ እያደረገ ያለው ጥረት እንደዚሁ ይቀጥላልን ብለዋል ምክትል ዋና ስራ አስፈጻሚው። የአምስተኛ አሸናፊዎች አሸናፊ ውድድርም በቅርቡ እንደሚጀምርም እንደዚሁ አብስረዋል። ፋና ሚዲያ ኮርፖሬሽንም ለፋና ላምሮት የባለተሰጦች ውድድር በሰጠው ትኩረት አሁን ከሚካሄድበት ስቱዲዮ ተጨማሪ ሌላ ግዙፍ ስቱዲዮ እየገነባ መሆኑንም የተናገሩት ባለ ተስጦችን እያጠራ የበለጠ እያወጣ የሚገኘው ከዚህ ቀደም የኋላ ላይ በየምዕራፉ በእያንዳንዱ ሳምንት አንዳንድ እየወደቀ የቀሩ ተመዝግበውም ያልተመረጡ ሁሉንም በየዙሩ አቅማቸውን እያሳደግን ለማውጣት በተለያዩ መድረኮች የምንሰራ ነው የሚሆነው። በሙዚቃ ኢንዱስትሪው በኢትዮጵያ ለመጀመሪያ ጊዜ በሚባል ሶስት ነጥብ ሶስት ሚሊዮን ብር በላይ የሚያሸልም ነው። ስለዚህ በጣም ከፍ ያለው እየጠበቀ ነው የሚገኘው። ከአንድ ወር በኋላ ይህ ውድድር ወደ ተመልካቾቻችን ይመለሳል። በጉጉት ጠብቁ። እስከ ዛሬ ውድድር እዚህ እስኪደርስ ድረስ በርካታ አጋሮቻችን፣ በርካታ ድርጅቶች አብሮን ይህንን ፕሮግራም ስፖንሰር እያደረጉ ሲሰሩ ቆይተዋል። እነሱንም እናመሰግናለን። ሰጣይም ከኛ ጋር እንዲሆኑ ዛሬ እንጠይቃለን። አብሮነታቸው እንዳይለየን ነው የምንጠይቀው። ጠይቀው እንደ ተቋም ግን ፋና ሚዲያ ኮርፖሬሽን በቀጣይነት ይህንን ፕሮግራም ወደ ላቀ ደረጃ ለማድረስ አሁን የምንገለገልበት ስቱዲዮ እጅግ ዘመናዊ ነው፣ የተሻለ ነው። ከዚህ የላቀ ስቱዲዮ መገንባት ጀምረናል። በአጭር ወራት ውስጥ ይጠናቀቃል ብለን ተስፋ እናደርጋለን። ግንባታው እየተፋጠነ ነው። ምናልባት ከአሸናፊዎች አሸናፊ በኋላ ስንመለስ በሌላ ከፍ ባለ ስቱዲዮ ነው የምንገናኘው። ለዚህ ደግሞ እዚህ ለመድረሳችን ትልቁን የደጋፊ ሆነው መሰረት ሆነው የቆዩት ተመልካቾቻችን ናቸው፣ አድማጮቻችን ናቸው፣ አጋሮቻችን ናቸው፣ ዳኞቻችን ናቸው። ባንዶች ደግሞ አሉ። ሁለቱም ባንዶች ኮከብና እንዲሁም ደግሞ ዛይን ባንድ ከምስረታው ጀምሮ አብረውን አሉና በላቀ ደረጃ ድጋሚ እንገናኛለን። በተሻለው ጠብቁን ነው የምለው።